አንድ ጊዜ ነው ሲነጋገሩ እንደ የሰማ ናቸው። ጮህ ጮህ ብለው ተነጋገሩ። ከዚያ በኋላ እኮ እየተከተሉን አይመስለኝም። በላይነሽ ግን ተበጊንስ ተበጊን ወይ ምን አውቅላታለሁ ምናምን እዚህ እሷ ተቀንበሬ ወጣ ነው ይሆናል ማን ይነካታል? ማን ይነካታል? እሱ አንዲው አንቺ ይዛቸው የሆን ይሆን እንዴት የቀሩ ግን ድምጣቸው አልተከተለ ነው ወይስ ሀልገት ልብ ሰጧት ነው። ጭራሽ ግን እኮ በላይ ነሽ እኛ ዝም ብለን ተለው ላይ እናት ዝም ብለው እነሱ እነሱ ዝም ብለው ሲያወሩ ስንሰማቸው

እንዲህ ነው እኮ እምልህ እንዲህ ነው እኮ እምልህ። ይላል እኮ ተቆጥቶ ነው። ምንም አልሆነ። አሁን ይኸውልሽ ዝም ብለሽ ነው የሚሄድ እና ወደ እጅ ቤታችን ምንም እንዳልሰራ ምንም እንዳላየ ዝም ብለሽ ጭሲቱን እያጨጨ የ የመለከተኝም ግን አሁን እኮ እዚህ ሜዳ ላይ

ያቺ ሳይጠሯት መጣች ምን አለባት እና ምን ይናገራታል? እናንተ እንደው እንደው እንዲህ ስቀለን እንትና የምነሳ የምወድቅ የምወጣ የምወርድ እኔ የትዳር ሰው አይደለሁም። እናንተን ብዬ ነው የእናንተን አውጃለሁ ብዬ ነው እንጂ እኔ እኮ ታውቃላችሁ እ ቀብረር ብዬ የምንወርሰው ነኝ። እንደውም እዚህ አፈር መጋፍ ምናምን እንደው ምን አይመቸኝም ሲጀመርም

አምሳ አምሳ ብር እንደውም መቀጫ ነው። ወጣ ደሞ ነው እንደ አሁን እንዲሁ እሱን በእሱ አሁን ቅሪ፣ ዘሮ ይሄ ይታልፍ ታልፍ። እንደው ጉብል እንዲህ የለም ያደርገውን አጠውነው እሱ አልወድም። እንደው ያልተጨበጠ ወሬ ይዞ ቡንቡን ይዞ አልወድም። እንደው አንተ ዝም ብለህ ነው እንደው አንተ ራስህ ተው። በምን ተሻልክና ልቀው እናንተ ልበልህ። እንግዲህ ያሳየውልህ እ በደጅ ቆየኝ ሻታ እንወርዳለን። በዚህ ነገር ተሰንክረን እኛም እንትን አላልንም። እንሄዳለን ብቅ በልና ጥረን በዚያው ነው ዝናብ ሳይመጣ

እንዴት ብለን መንገድ ለመንገድ የምትንጫጩ? በቤት አይሻልም ሰብሰብ ነው፣ ተነካክተው ነው። ቤት አይሻልም ነበር፣ ግን አልሆነም። እዚያች አንድ ላይ ማንሜና ቤት ማንሜና ቤት ተምንል እዛ ፊቱ ስር ተጠራቅመን ተዛፊቱ ተሰባስበን ነበር። አሁን ብለን አስበን ተዛፊቱ አይደለም

የት ነው የቆየሽ ነው የምልሽ። አይደለም ይኸውልህ፣ መጀመሪያ ተሰው ጋር ለማውጋት ለመግባባት፣ የሆነ ነገር ደረጃ ለመድረስ ፊትህን ፈተት አድርገህ መሆን አለበት። ምን እንደው ማንም የተቆጣጣሪ ነህ? እንዴት ነው ነገሩ? ኮ ብርቅ አይደለሁ። ትበይነ ለይተኛ ትበይን። ያውም ደግሞ ሌላ ስም እንደገና የተጨመረልኝ ተመሌላ ሌላውን ወዲያና የት ነው የቆየሽ፣ ብቻ ነገር የምልሽ። የት ነው የቆየሽ ነው ያልኩሽ። ምን እንደው ሙያ የለኝ ሰው ነኝ ኮ ስራዬን መስራት አቸው። ሚስት ማፋታት ነው ያንቺ ሙያ እየሰበሰቡ እዚያ እንትን ማለት ነው። አንቺም ያ ምንድን ነው አክተሽ መንደሩን ሴት ሁሉ ሰብስበሽ እዚያ ምን ነው ስያቸው ነበር። እኔ ባንቺ የተነሳ ትዳሬ ልፍታኝ። አረ ምንድን ነው በሰው ትዳር ዘው ይያሽ እየገባሽ ሰው ምን አሁን

ማን ነው ኧረ ዳምታው መጣ በዚህ ምን ቀርምሬ ያለሁ እኔ እኮ መጣሁ ወይ ብዬሽ መጠየቅ ነው እንጂ በዚያው ቅርብ የሚባል ነገር መቼ ነው ምናልኩኝ እኔ እኮ መጣሁ ወይ እና ያልኩት አንቺ እንጂ ከዚያች አስማታም ጋር ምን እያደረጋችሁ ነበር ዛሬ

የለም፣ አልወጣሁም። ተሰብስባችሁ እዚያ ስዶልቱ አልነበረም? እዚህ ቱርስ ዛፍስ ምን ሆና ነው ዳምጦ? ኧረ አልወጣሁም፣ ምን ተቤት። ይኸውልህ አሁን ራሱ እንዶ ሰዓቱ ወጥቶ አልደርስልኝ ብሎ አፈፈጃል። ሆይ ነበር እናቴ። እና ምን ስትሰሪ ዋልሽ እንዴ? ኧረ ምን ስትሰሪ ዋልሽ? ያን አረኩትን ነገር ጠይቀኝ እንጂ እናቴ። ጋን ሳጥብ፣ ማድጋ ሳጥብ፣ እናቴ የብረት ድስ ክዳን፣ የንትን ወስከን ቢያ ምን ያለጥፍት ያልሰራሁት ስራ አለ? ያን ሁሉ ሳርግኝ የዋልኩ። የለም፣ አልወጣሁም። እህ